እግሮቹ ቸነከሩ አጥንቶችን ሁሉ ቆጠሩ። ከፊቱም ላይ በፊቱም ላይ ምራቃቸውን ተፉ። በላዩ ተባከሩ፣ ልብሶችን ተካፈሉ፣ በቀሚሱ ላይ ዕጣ ተጣጣሉ። በሰማያት ያሉ ፍጥረታት አደነቁ፣ መላእክት ደነቁ። የመላእክት ሠራዊት በፊቱ በፍርሃት የሚቆሙ ለሰማያዊ ንጉሥ በክር ባዳር አደባባይ ቁማልና ባህር ውስጥ የሚኖሩት ሁሉ ያጠፋቸው ዘንድ መዋል ተታወቁ። ሀይዛን ሁሉ ያጠፋቸው ዘንድ እንደ ነጎድጓድ ድምፅን አሰማ ናሰማ ከካሪዎች አይሁድ ይበላቸው ዘንድ እሳት ነደደ። ተራሮችን ከመሠረታቸው ተለዋወጡ። ነፋሳት በዓለም ሁሉ ነፈሱ። መላውን ዓለም ጨለማ ያዘው፣ ፀሐይም ጨለመ፣ ቀትርም ሌሊት ሆነ። ብርሃን ጠፋ፣ ጨለማ ለቀሰ፣ ፀሐይ ብርሃን ሰወረ፣ ሌሊትም ሆነ። ይሁዳ ሲያዘው፣ ቶማ ሸቀ፣ ጴጥሮስ ካደ፣ በሞቱ ተበተኑ። መጌታችን ማርያም አለቀሰች። ዮሐንስ ከሩቁ ቆሞ ነበር። ሉካን ዋዘሉ። ዓለምን በበሊዋ ጨለማ ሸፈናት።

መሬታውያን ሞትን ቢፈሩም እናንተ ሰማያውያን መላእክት ሰርሱ ለምንፈጥ ራቃችሁ ሰዶምና ገሞራ ገሞራ የጠፉት በእናንተ አይደለምን? ከክፋታቸው እሳት ወጣ፣ ከክንፋቸው እሳት ወጣ፣ በውስጣቸው የሚኖረቱም ሁሉ አቃጠልቻቸው። ከወንገኖችና ከካሃዲዎቹ ዘንድ የጌታችሁን በቀል እንዴት አትመልሱም? ነቢዩም ስየምንኳል ወገኖቹ ራርቶ ከጥምጣውያን እጅ ያድናቸው ዘንድ ለመነ። እናንተ ስለምን ዘሬያችሁ ች መላእክት ሰራዊት እደደገቁ ሳትም ዝም አለች ማለት የመላእክት ቁጣ የታመረት ተያዘ ማለት ነው። የእሳት ፈጣሪ በእንጨት ላይ የተሰቀለ ሰማያዊ እርሱም እንዳያዩ ፊታቸውን ያከሙ፣ ምድራውያን ግን በፊቱ ላይ ምራቃቸውን ይተፉበት ነበር። ዓለም ተሰነጠቀ፣ የአመፀኞች ልብ ተሽገራ

ንጉሥ ክርስቶስ በመስቀል ላይ ሆኖ ድምፁን ባሰማ ጊዜ የረጅም መለኮትን በሰሙ ጊዜ ፍጥረት ሁሉ ወደቁ። የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። የቀኑ ብርሃን ጨለማ ሆነ። ጨለማውን ስለጠለ ሞት የነገጠ ጠላት ሊያሉ ስፈራ ተጀመረ። በግንባሩም ተደፋ። መቃብሮች ተከፈቱ፣ ሙታንም ተነሱ። የሲኦል ግድግዳዎች ፈራረሱ፣ እስረኞችም ከጨለማ ውስጥ ወጡ። ያን ጊዜ ፈያታዊ ዘየማን ብርሃን ው የአይሁድ ጽቆበው ሳሉ የህዝብ አድራጊነትን ዘውድ ተቀዳጀ። ፈያታዊ ዘየማን በመንግስትህ በመጣህ ጊዜ አስበኝ እያለ ወደ ሰቃይ ክርስቶስ ሃይማኖት አይሁድ ቁጣን እንደ ባህር ጊዜ ኢየሱስ ክርስቶስ ጌታችን በእንጨት መስቀል ላይ ራቆቱን ተሰጥቶ እያየ ያን ጊዜ የበላይ ሰራዊትን ወይም ኪሩንጌል የሚሸከሙትን መንበር አላየም። የባህሪ ክቡንም አላየም። የፈያታዊ ዜማ ውስጣዊ አይኖ በራ። ሃይማኖቱ ጽናት በሃይማኖቱ ጽናት አቤቱ በጌቱ እንደትካስበኛለ ፈያታዊ ዜማ ጌታችን ኢየሱስ ክርስቶስን በትትናዋየው በትትና በትንሣኤው በሚገለጥበት ጊዜ በባህሪ ክቡ አይደለም

ወንጀለኛው አዳም ወደ ቀድሞ መኖሪያው እንደተመለሰ ንገራቸው አቸው በመንገድህም የመላእክት ሰራዊት ብታቀኝ ከነርሳቸው አትፍራ። እነርሱ በያስካው መልክ ደስ ይላቸዋልና በክንፎቻቸውም ይሸከመሃል። ከዚህም በኋላ ጌታችን ለፈያታዊ የህይወት መጽሐፍን ጻፈ። ያችንም መጽሐፍ በከበረ ደግሞ አተማት አከበራት። ፈያታዊም በዚያች በጌታችን ደም ከበረ፣ ህይወትን ማገኘ ልጅነትንም ተቀበለ።

እግዚአብሔር ባይት የፈጠረው አዳም ነህን ወይም ትርፋቱ ብዙ የሆነ ጻድቁ ሴት ነህ? ወይም የጥፋቱ ውሃ ማይለም ድን የነሳና በልጹ መስዋዕት እግዚአብሔርን ደስ ያሰኘ ኖ አንተ ነህን? የአባቶች አባት አብርሃም ወይም በሾተር ከመታረድ ያዳነው ይሳቅ አንተ ነህን? እግዚአብሔርን በመሰል ላይ ላይ ፊት ለፊት ያየው ያዕቆብ ወይም ኃይለኛ እንደመሆኑ የሰይጣንን ጦር ድል ያደረገ ይወሴፍ አንተ ነህን?

በእርሱም ደስ የምትሰኙበት የሚል የአሁኑ ቃል የሰማዊ ዘካርያስ ልጅ ዮሐንስ አንተ ነህን? አንተ ደካማ ሰው ንገረኝ፣ አንተ ማለህ የሳቃወችን በቸርነትህ የተሻገር በእርትትህ የተሻገር አቃጥሮ ያለቀሱ ብሎ ጠየቀው። ፊያታዊ ዜማን መለስ ተወዳጅ መላክ ሆይ አትቆጣ፣ እየ ማን እንደሆ ጌላ ተኪማን እንደሆነ እነግርሃለሁ፣ አስረግጬ እነግርሃለሁ አለ መላ ዘመኔን በክፉ ስራ ያሳለፍኩ ወንበዴ ነኝ። የሰውን ደም ተቀባሁ፣ እቀማ ዘንድ በመንገድ ይሸምቅ ነበር። ባለጸጎችን አደይኋቸው፣ ዶዎችንም አጠፋኋቸዋል አጠፋኋቸው። ሽማግሌዎችን ህፃናቶችና ወጣቶችን አልፈራ አልራራሁላቸው። ብዙ ግድያ እያስገደልኳቸው በሰው ደም እንደው ሀታት ነው። መላኩም የፍያታዊ ንግግሩን በሰማ ጊዜ ተደነቀ ደነገጠም። ረቂቃን የመላእክት ሰራዊትን ጠራቸው። ወደ እርሱም ፈጥነው መጡ።

ለሰገዳዊ ሆይ መላእክትን ልትገጣቸው አትችልም። አንተ ሰዎችን ያጠፋህ በረቂቃን መላእክትን ታጠፋቸው ዘንድ አትችልም። የሳር ገለባ ሆይ የእሳቱን ባልኔት አለ በረቂቃን መላእክት መካከል ምን ትሰራለህ? የራውያን